የጌታ ጸጋና ሰላም ቸርነትና ምሕረት በሁላችሁ ላይ ይሁን። አሜን። ምስጋና ክፍል 10 አሜን። ሁለተኛ ዜና ምዕራፍ 20 ከቁጥር 20 ጀምሮ። በኢየሱስም ማነባ ማልደው ተነሱ፣ ወደ ቴቅሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ ስሙኝ በኢትዮጵያ የምትኖሩ ስሙን። ኢየሱስ ያድናል። አሜን። ምስጋናን ጀምሩ። አሜን። በአምላካችሁ በእግዚአብሔር እመኑ። ኢትዮጵያን፣ ሰምታችኋል። በአምላካችሁ በእግዚአብሔር እመኑ። አሜን። ትጸኑም አላ። ተላከው በልጁ በኢየሱስ እመኑ። አሜን። ከዛዝ የሚገርም ነው። ትጸኑም አላችሁ ትጠኑም አላችሁ። በነቢያት መኑ ነገሩም ይሰላላችኋል አለ አሜን። ሕዝቡ ጋር ተማክሮ በሰራዊት ፊት የሚሄዱትን ጌታይ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑት ለእግዚአብሔር የሚዘምሩትን መዘምራን አቆሙ። አሜን። ዝማሬውና ምስጋናውን በጀመሩ ጊዜ ሊወጉአቸው በመጡት በአሞንና በሞአብ ልጆች በሴርም ተራራስዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ተመቱ። አሜን ሃሌሉያ። እነርሱም ተመቱ ስትጀምር ጥላሊ ወጋ መጥቷል። ራሱ ይወጋል። አሜን። ኢየሱስ ለዘላለም ጌታ ነው። አሜን። እናርግ፣ ምስጋናን ጀምሩ። እሰይ ምድራችን ረፍት ይሆናል ለህዝባችን፣ እረፍት ይሆናል ለህዝባችን፣ ሰላም ይሆናል ለሀገራችን፣ ደስታ ይሆናል። ምን ስት ጀምሩ ምስጋናን ውቅ ብለን እኛ ምስጋና በጀመሩ ጊዜ ሊወጉት የመጡትን እግዚአብሔር ድብቅ ጦሩን አንስቶ ወንድሞቼ እህቶች፣ እነሱ ተመቱ። ምን ስላሉ እግዚአብሔርን ስላመሰገኑ፣ ምን ስላሉ ለሱ ስለተቀኙ። ዛሬም ምስጋናን ጀብሩ፣ እግዚአብሔር ድብቅ ጦርን ያስነሳል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ክብር ለኢየሱስ ይሆን። በጭብጨባ ይህን ጌታ ክብር እንሰጠዋለን። ኢየሱስ ይወዳቸዋል።